ሰላም ሰላም፣ ጤና ይስጥልን ክብሯትና ክብሯም ተመልካቾቻችን፣ እንደወትሮው ሁሉ ያክብሮት ሰላምታችንን እያቀረብን ከናሁ ቴሌቪዥን ናሁ ስፖርት የዕለተ አርብ ዳራ 5 2018 ዓ.ም ምህረት የተለያዩ የሀገር ቤት እና የባህር ማዶ ስፖርት አብይ መረጃዎችን ወደ እናንተ እያደረስን ቆይታ እናደርጋለን። መረጃዎችን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ኦብሳ ሱራ ከኛ ጋር ቆይታ ያደርጋል። አብራችኑ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ ይህንን እናስቀድማለን። ኤሴካፋ ዞን ከ17 ዓመት በታች የአፍሪካ ዋንጫ ማጣሪያ ውድድር በኢትዮጵያ አስተናጋጅነት ከነገ ጀምሮ የሚከናወን ነው የሚሆነው። ነገ በአዲስ አበባ በበቢቂላ ስቴዲየም እንደዚሁም ደግሞ በድሬዳዋ ኢንተርናሽናል ስቴዲየም በሁለት ምድብ ተከፍለው እነዚህ አፍሪካ ሀገራት ከ17 ዓመት በታች ኤሴካፋ ዞን እንደዚሁ የአፍሪካ ዋንጫ ማጣሪያ ጨዋታቸውን የሚያከናውኑ ነው የሚሆነው። ከዚህ አስቀድሞ እንግዲህ የጋዜጣዊ መግለጫ ተሰጥቷል። በተለይ ደግሞ ዝግጅት የ በተመለከተ የኢትዮጵያ ባህልና ስፖርት ሚኒስቴር የስፖርት ዘርፍ ኃላፊው አቶ መኪዩ መሐመድ እንደዚሁም ደግሞ የኢትዮጵያ እግር ኳስ ፌዴሬሽን ፕሬዝዳንት ክቡር አቶ ኢሳያስ ጅራ ጋዜጣዊ መግለጫ ሰጥቷል። አጠቃላይ በመንግስትና በፌዴሬሽኑ የነበረውን ዝግጅትና ለዝግጅቱ ያለውን ቅድመ ሁኔታዎች በተመለከተ ለሚዲያ ባለሙያዎች እንደዚሁ ትላንትና ጋዜጣዊ መግለጫ ሰጥቷል ማለት ነው። መንግስት አስፈላጊውን ትብብር ስለማድረጉ ይህ ዝግጅት የተሳካ እንዲሆን በተለይ በባህልና ስፖርት ሚኒስቴር በኩል ማለት ነውና ከጸጥታ ጋር ተያይዞ ከተለያዩ ጉዳዮች ጋር ተያይዞ ተወዳዳሪዎችን በጥሩ ሁኔታ ውድድራቸውን አከናውነው እንዲያጠናቅቁ አስፈላጊው ዝግጅት መደረጉ እንደዚሁ ተገልጿል። ከዛ ባለፈ ሜዳው ላይ ባለው እንቅስቃሴ ወይም ደግሞ የኢትዮጵያ ከ17 ዓመት በታች ብሔራዊ ቡድንን ዝግጅትን በተመለከተ ደግሞ የብሔራዊ ቡድን ዋና አሰልጣኝ አሰልጣኝ ቤንጃሚን ዚመር እና የፌዴሬሽኑ የቴክኒክ አማካሪ አምሳሉ ፋንታሁን በትላንትናው ዕለት የብሔራዊ ቡድኑን ዝግጅት በተመለከተ አጠቃላይ እንደዚሁ ጋዜጣዊ መግለጫ ሰጥተዋል ማለት ነው። ብሔራዊ ቡድኑ ዘለግ ላሉ ጊዜያቶች ዝግጅት ሲያደርግ እንደነበረ እንደዚሁም ወደ አፍሪካ ዋንጫ የውድድር መድረክም ከረጅም ዓመታት ጊዜ በኋላ 22 ዓመት ሆኖታል ተብሏል፣ በአፍሪካ ዋንጫ ከተሳተፈ ማለት ነው። ይህንን ታሪክ እንደ አዲስ በዚህኛው ትውልድ እንደዚሁ ወደ ውድድር መድረኩ ለመመለስ አስፈላጊው ዝግጅት ስለመደረጉ ተገልጿል። የኢትዮጵያ ብሔራዊ ቡድንን ጨምሮ አስር ሀገራቶች በዚህ የውድድር መድረክ ላይ ይሳተፋሉ። በምድብ አንድ ኢትዮጵያ፣ ደቡብ ሱዳን፣ ኬንያ፣ ሩዋንዳ ሶማሊያ ሲገኙ በምድብ ሁለት ደግሞ ጅቡቲ፣ ዩጋንዳ፣ ሱዳን እንደዚሁም ደግሞ ታንዛኒያ እና ብሩንዲ ተደልድለዋል ማለት ነው። እንግዲህ የምድብ ጨዋታዎች ከነገ ጀምረው እንደሚከናወኑ ነው ያገኘነው መረጃ የሚያመለክተው። የውድድሩ መክፈቻ የሚሆነው ኢትዮጵያ ከሩዋንዳ ጋር በሚያደርጉት ጨዋታ ነው። ሶማሊያ እንደዚሁ ደግሞ ከሳውዝ ሱዳን ጋር ጨዋታዋን የምታከናውን ይሆናል። በዚህ የውድድር መድረክ ላይ አስቀድሞ የመርሃ ግብር ወጥቶ ነበረ። ጨዋታዎቹ የት ስቴዲየም እንደሚደረጉ ማለት ነው። እንግዲህ የምድብ ጨዋታዎቹ በአበበ ቢቂላ ስቴዲየም እና በድሬዳዋ ኢንተርናሽናል ስቴዲየም ከተከናወኑ በኋላ የጥሎ ማለፍና ና የፍጻሜ ጨዋታዎች በአዲሱ በተስተካከለው መርሃ ግብር መሰረት በአዲስ አበባ አበበ ቢቂላ ስቴዲየም ይከናወናል ተብሏል። ከዚህ ቀደም ድሬዳዋ ላይ ነበረ የፍጻሜውን ጨዋታ ጨምሮ ይከናወናል የተባለው። አሁን ግን ወደ አዲስ አበባ አበበ ቢቂላ ስቴዲየም መምጣቱ የጥሎ ማለፍና እንደዚ እንደዚሁ ደግሞ የፍጻሜ ጨዋታዎች እንደሚከናወኑ ተገልጿል። ማለት ነው ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃችን ይህንን ይመስላል። በቀጣይነት ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን የምናቀና ይሆናል። አብራችንኑ መልእክቶችን ተከታትለን እንመለሳለን።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 ተመልሰናል ክቡራትና ክቡራን ተመልካቾቻችን፣ ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። ቀደም ሲል የሀገር ቤት ስፖርት አቢይ መረጃን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን የባህርማዶ ማዶ ስፖርት አቢይ መረጃዎችን እያደረስን ቆይታ እናደርጋለን። አፍሪካን መነሻችን እናደርጋለን። ወደ 26ቱ የዓለም እግር ኳስ ዋንጫ ውድድር መድረክ ለማለፍ የአፍሪካ ሀገራት የፕሌይ ኦፍ ጨዋታቸውን ትላንት ምሽት አከናውኗል። በጣም ተጠብቆ ነበር። ከዚህ ቀደም ዘጠኝ ሀገራቶች እንግዲህ የምድባቸው መሪ በመሆን ሜክሲኮ ካናዳና አሜሪካ በጣምራ በሚያሰናዱት የዓለም እግር ኳስ ዋንጫ የውድድር መድረክ ላይ አሳታፊ መሆናቸውን እናስታውሳለን። አሁን ደግሞ በፕሌይኦፍ የሚያልፉ አንድ ሀገር ይቀራል። ትላንትና እንግዲህ በሰሜን አፍሪካዊቷ ሀገር እንደዚሁ ሞሮኮ የተከናወነ የፕሌይኦፍ ጨዋታ ነበረ። የምዕራብ አፍሪካዊቷ ሀገር ናይጄሪያ ከጋቦን ያደረጉት ጨዋታ በናይጄሪያ አራት ለአንድ አሸናፊነት እንደዚሁ ተጠናቋል። ናይጄሪያም ወደ ፍጻሜው ማለፍ የቻለችበትን ውጤት ማስመዝገብ ይችላለች። ቀጣይ እንግዲህ ሁለት ጨዋታዎች ይቀሯታል፣ ወደ አለም ዋንጫው ለመጓዝ ማለት ነው። በተለይ ከኢንሴንቲቭ ጋር በተያያዘ ተጫዋቾ ሰዎቹ ጨዋታውን በምናደርግበት ሰዓት ላይ የናይጄሪያ እግር ኳስ ፌዴሬሽን ብሎ መንግስት ተገቢውን ደግሞ የማበረታቻ የገንዘብ ክፍያን መክፈል አለበት በሚል ሰጣ ገባ ውስጥ እንደነበሩ እናስታውሳለን። ነገር ግን መጨረሻ ላይ ይህ ጉዳይ እልባት አግኝቶ የናይጄሪያ ብሔራዊ ቡድን ጨዋታውን አድርጎ ትላንትና እንግዲህ የጋቦን ብሔራዊ ቡድንና አራት ለአንድ በሆነ ውጤት ማሸነፍ ችሏል። በትላንቱ እንቅስቃሴ ላይ የጋላታሰራይ የፊት መስመር አጥቂ የሆነው ቪክቶር ኦሴሚኔ በጣም ጥሩ እንቅስቃሴ በማድረግ ለቡድኑም ሁለት ግቦችን ከመረብ ማሳረፍ በት ውጤት ሆኖላችኋል ማለት ነው። የናይጄሪያ ብሔራዊ ቡድን ትላንትና እንግዲህ በጣም ጥሩ ውጤት ማስመዝገብ ችሏል። ሌላ የተደረገ ጨዋታ ነበር። በዲአር ኮንጎ እና በካሜሮን መካከል የተደረገው ጨዋታ ደግሞ በዲአር ኮንጎ አንድ ለባዶ አሸናፊነት ተጠናቋል። ካሜሮን እንግዲህ ከአለም ዋንጫ ውጪ ሆናለች ማለት ነው። እጅግ በጣም አሳዛኝ ነው ትላንትና ምሽት የተመዘገበ ውጤት ለካሜሮን ብሔራዊ ቡድን ደጋፊዎች ወይም ደግሞ ለካሜሮንያን በአጠቃላይ ማለት ነው። ትላንትና እንግዲህ አንድ ለባዶ በሆነ ውጤት ጨዋታውን ያሸነፈችው ዲአር ኮንጎ በቀጣይ ከናይጄሪያ ጋራ የፊታችን እሁድ ጨዋታቸውን የሚያከናውን ይሆናል። የሁለቱ ቡድን አሸናፊ ደግሞ እንደዚሁ ከደቡብ አሜሪካ ሀገራት ጋራ የፕሌኦፍ ጨዋታ አድርጎ በቀጥታ ወደ 26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ አፍሪካን ከሚወክሉ አስር ሀገራቶች መካከል አንደኛው ሆኖ ወደ ውድድሩ ስፍራ የሚያቀና ነው የሚሆነው ማለት ነው። ዲአር ኮንጎ ትላንት በነበራት እንቅስቃሴ እንግዲህ አንድ ለባዶ በሆነ ውጤት ማሸነፍ ችላለች ማለት ነው። ሌላኛው የአፍሪካን መረጃ ይመለከታል። የአንጎላ uh, እንግዲህ yeah, የነጻነት ቀኗን ለማክበር በዝግጅት ላይ ትገኛለች። በተለያዩ ፕሮግራሞች እያከበረች ነው የምትገኘው። አንደኛው ሆኖ እንግዲህ በትልቅ ደረጃ በአንጎላ መንግስትም እንደዚሁም በአንጎላ የስፖርት ሚኒስቴር ጭምር የተያዘው መርሃ ግብር ከአርጀንቲና ብሔራዊ ቡድን ጋር የአንጎላ ብሔራዊ ቡድን የወዳጅነት ጨዋታ እንዲያደርግ ነው። ይህንንም ለማድረግ ሊዮኔል አንድሬስ ሜሲን ጨምሮ የተለያዩ ከዋክብቶችን ይዞ የአርጀንቲና ልዑክ ቡድን እንደዚሁ ለኋላ ላይ መከተሙ እየተገለጸ ነው የሚገኘው። ዛሬ ምሽት ጨዋታው ይከናወናል። ዛሬ ምሽት እንግዲህ ጨዋታው ሲከናወን በተለይ ሊዮኔል አንድሬስ ሜሲ ወደዛ የቡድኑ ስብስብ አባል ሆኖ ማቀናሱ ደግሞ ለአንጎላውያን ትልቅ መነቃቃትን ይፈጥርላቸዋል ተብሏል። እንግዲህ ከፖርቹጋል ነፃነቷን ወይም ደግሞ ከቀኝ አገዛዝ ነጻ የወጣችበትን አምሳኛ ዓመት ነው የምታከብረው እና በዚህ እንቅስቃሴ ላይ ለአርጀንቲና ብሔራዊ ቡድን ወይም ደግሞ ለአርጀንቲና እግር ኳስ ፌዴሬሽን ወደ 12 ሚሊየን ዩሮ እንደምትከፍል ይህም ደግሞ በአንዳንድ አንጎላውያን ዘንድ እንደዚሁ ቅሬታ ማስከተሉን እናስታውሳለን ከዚህ ቀደም። አሁን ግን የመጨረሻው ምዕራፍ ላይ ነው የሚገኘው። ዛሬ ጨዋታው የሚከናወን ይሆናል። በዛሬው እንቅስቃሴ ላይ የአንጎላው ፕሬዚደንት ጆዋዎ ኮንላቬዝ ሊዮናርኮ ፕሬዚዳንቱ ናቸው። እሳቸው በስቴዲየም ተገኝተው እነዚህን የሁለቱን ሀገራት የወዳጅነት ጨዋታ እንደዚሁ እንደሚከታተሉ ተገልጿል ማለት ነው። እንግዲህ የአንጎላ ዛሬ ከአርጀንቲና ጋር የሚያደርጉት ጨዋታ ይጠበቃል ማለት ነው። ወደ ሌላኛው የባህር ማዶ ስፖርታዊ መረጃችን እንለፍ። የአውሮፓ ሀገራት ወደ አለም እግር ኳስ ዋንጫ ውድድር መድረክ ለማለፍ የማጣሪያ ጨዋታቸውን ትላንት ምሽት አከናውኗል። የተለያዩ ያልተጠበቁ ውጤቶችም እንደዚሁ ተመዝግበዋል። ከእንግሊዝ ብሔራዊ ቡድን ውጤት እንነሳ። የእንግሊዝ ብሔራዊ ቡድን እንደዚሁ በሜዳው ከሰርቢያ ጋር ጨዋታውን አድርጎ ነበረ ትላንትና። ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። የእንግሊዝን ብሔራዊ ቡድንን እንግዲህ የአሸናፊነት ግብ ደግሞ የአርሰናሎቹ የፊት መስመር ተጫዋቾች ቡካዮ ሳካና ኤቤሬቸ ኤዜ ማስቆጠር ችሏል። ከረፍት በፊት ነው 28ኛው ደቂቃ ላይ ቡካዮ ሳካ የመጀመሪያውን የሶስቱን አናብስት ግብ ከመረብ ማሳረፍ የቻለው። ከረፍት መልስ ደግሞ ጨዋታው ሊጠናቀቅ ዘጠናኛው ደቂቃ ላይ ኤቤሬቸ ኤዜ ሁለተኛ ግብ ከመረብ አሳርፎ እንግዲህ በአሰልጣኝ ቶማስ ቶል የሚመራው የእንግሊዝ ብሔራዊ ቡድን ጨዋታውን ሁለት ለባዶ በሆነ ውጤት ማሸነፍ ችሏል ማለት ነው። ይህም እንግዲህ አሰልጣኝ ቶማስ ቱዌል በመቶ ፐርሰንት አሸናፊነት የዓለም ዋንጫ ማጣሪያውን ለማጠናቀቅ አንድ ጨዋታ ብቻ ነው የሚቀራቸው። እስካሁን ድረስ ያደረጓቸውን ሰባት ጨዋታዎች በማሸነፍ 21 ነጥቦችን ሰብስበው ወደ አለም ዋንጫ አስቀድሞ ማለፋቸውን ማረጋገጣቸው የሚታወስ ነው። አልባኒያም ትላንትና እንግዲህ ጨዋታዋን አድርጋ ነበር። ከላቲቪያ ጋራ እንደዚሁ አንድ ለባዶ በሆነ ውጤት ማሸነፍ ችላለች። የደረጃ ሰንጠረዥንም ስንመለከት የዚህን ምድብ በ21 ነጥብ እየመራች የምትገኘው ኢንግላንድ ናት። ያው ወደ አለም ዋንጫ ካለፉ ቀደምት ሀገራቶች መካከል ከአውሮፓ አንደኛዋ እንደነበረችም የሚታወስ ነው። አልባኒያና ሰርቢያ ደግሞ ተከታዩን ደረጃ ይዘውታል። ሌላኛው የፈረንሳይና የዩክሬን ጨዋታ ነበረ። ፈረንሳይም እንደዚሁ ወደ ዓለም ዋንጫ ያለፈችበትን ውጤት ማስመዝገብ ችላለች። ትላንትና እንግዲህ በሰፊ የጎል ልዩነት ነው ማሸነፍ የቻለችው ከዩክሬን ጋር ያደረገችውን ጨዋታ ማለት ነው። ኖርዌይም እንደዚሁ ጨዋታዋን አድርጋ ነበረ። ኖርዌይም ከኢስቶኒያ ጋር ያደረገችውን ጨዋታ አራት ለአንድ በሆነ ውጤት እንደዚሁ ማሸነፍ ችላለች። ሄርሊንግ ብራውታላንድ ሁለት ግቦችን ማስቆጠር ችሏል። የማንቸስተር ሲቲው የፊት መስመር አጥቂ በዚህ እንቅስቃሴ ላይ ማለት ነውና በአጠቃላይ እንግዲህ የነበሩ ውጤቶች ይህንን ይመስላሉ። ጣሊያንም በተመሳሳይ እንደዚሁ ከሜዳዋ ውጪ ሞልዶቫን ገጥማ ነበር። ሁለት ለባዶ በሆነ ውጤት ማሸነፍ ችላለች። እንግዲህ ሁለተኛ ደረጃ ላይ ነው የምትገኘው። ቀጣይ የሚደረጉ ጨዋታዎች በዚህ ምድብ ይጠበቃሉ። ዛሬም የሚደረጉ ሌሎች ጨዋታዎች አሉ። በምሽቱ የስፖርት ዜና ጎጃችን ላይ ወደ እናንተ የምናደርስ ይሆናል። በምሽቱ የአውሮፓ ሀገራት የማጣሪያ ጨዋታቸው ላይ የተመዘገበ ውጤት አለ። ሀይርላንድ በሜዳዋ እንደዚሁ የፖርቹጋል ብሔራዊ ቡድንን አስተናግዳ ሁለት ለባዶ በሆነ ውጤት ማሸነፍ ችላለች። በዚህ እንቅስቃሴ ላይ አስቀድሞ በርካታ የእግር ኳሱ ተመልካቾች ወይም የእግር ኳሱ ባለሙያዎች የአሸናፊነቱን ቅድሚያ ግምት የሰጡት ለፖርቹጋል ብሔራዊ ቡድን ነበር። ነገር ግን ውጤቱ በተቃራኒ ሆኖ የአየርላንድ ብሔራዊ ቡድን ሁለት ለባዶ በሆነ ውጤት ማሸነፍ ችሏል። በዚህ እንቅስቃሴ ላይ እንግዲህ በሀቪቫ ስቴዲየም ጨዋታው የተደረገው ፓሮት ሁለቱን ግብ ከመረብ ማሳረፍ ችሏል ለአየርላንድ ብሔራዊ ቡድን ይሄ ተጫዋች እንግዲህ በሄር የተጫዋተ የሚገኘው ለኤዜድ አልካማር ክለብ ነው። ሁለቱን ግቦች እንግዲህ ማስቆጠር የቻለው 17ኛውና 45ኛው ደቂቃ ላይ ነበረ። የፖርቱጋል ብሔራዊ ቡድን ትላንትና ሁለት ለባዶ በሆነ ውጤት ሲሸነፍ በቀይ ካርድ ክርስቲያኖ ሮናልዶ ስልሳ አንደኛው ደቂቃ ላይ ከሜዳ ወጥቷል ማለት ነው። በክርን ተጫዋች በመማታት ማለት ነው። በዚህም በጣም ለፖርቹጋል ብሔራዊ ቡድን ተጫዋቾች ትልቅ የሀዘን ምሽት ሆኖባቸዋል። ከሽንፈቱ ባለፈ ደግሞ ክርስቲያኖ ሮናልዶ በዓለም እግር ኳስ ዋንጫ የውድድር መድረክ 2026 ላይ እንግዲህ ከሚናፈቁ የመጨረሻ የውድድር ዓመታቸው ከሆኑ አንጋፋ ተጫዋቾች መካከል አንደኛው መሆኑ ይታወቃል። ቀጣይ የፖርቹጋል ብሔራዊ ቡድን ከአርሜኒያ ብሔራዊ ቡድን ጋር ጨዋታውን ያደርጋል። ትላንት አሸንፎ ቢሆን ወደ አለም ዋንጫው ማለፉን ያረጋግጥ ነበር። ነገር ግን ትላንት መሸነፉን ተከትሎ ቀጣይ ከአርሜኒያ ብሔራዊ ቡድን ጋር የሚያደርገው ጨዋታ ይጠበቃል። በዚህ እንቅስቃሴ ማሸነፍ ከቻለ ማለፍ የሚችልበት እድል ይኖረዋል። አሁን ላይ እንግዲህ በሃንጋሪና በፖርቹጋል ብሔራዊ ቡድን መካከል ያለው የነጥብ ልዩነት ሁለት ብቻ ሆኗል። ትላንት ደግሞ ድል የቀናት አየርላንድ እንደዚሁ ነጥቧን ወደ ሰባት ከፍ ማድረግ የቻለችበትን ውጤት ነው ማስመዝገብ የቻለችው። ና ክርስቲያኖ ሮናልዶ 226 ጨዋታዎችን በ ፖርቹጋል ብሔራዊ ቡድን ማሊያ ማከናወን ችሏል። በኢንተርናሽናል ደረጃ እስካሁን ድረስ ለሀገሩ ጨዋታ ሲያደርግ ቀይ ካርዱ የመጀመሪያ ሆኖ ተመዝግቧል። ከዛ ባለፈ ግን በፕሮፌሽናል በአጠቃላይ የእግር ኳስ ህይወቱ በክለብንም ጨምሮ ማለት ነው 13ተኛው ቀይ ካርድ ሆኖ ተመዝግቧል ማለት ነው። እና ትናንት እንግዲህ ስሜታዊ ሆኖ ተመልክተነዋል። ክርስቲያኖ ሮናልዶ በቀጣይ በአለም ዋንጫው ላይ የምድብ አንድ የመጀመሪያው ጨዋታ ያልፈዋል። ከአርሜኒያ ጋር የሚያደርጉት በቀጣይ ይህም ጨዋታ የሚያልፈው ነው የሚሆነው ማለት ነው እና ይህንን አይነት ነገር ተከስቶባቸዋል። ትናንትና አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርስና የዛሬ መረጃ ሰዓታችንን የምናጠናቀቅ ነው የሚሆነው ማለት ነው። አጫጭር ስፖርታዊ መረጃዎቻችንን የምንጀምረው ከማንቸስተር ዩናይትድ መረጃ ይሆናል። የማንቸስተር ዩናይትድ እንግዲህ ክለቡ አመራሮች፣ እንዲሁም የአሰልጣኝ ኮችንግ ስታፍ አባላት በአጠቃላይ በጥሬ ተጫዋቾች የዝውውር መስኮት ላይ አዳዲስ ተጫዋቾችን ወደ ስብስባቸው ለማምጣት እንደዚሁ በእንቅስቃሴ ላይ እንደሚገኙ ከዚህ ቀደም ወደ እናንተ መረጃዎችን ስናደርስ ነበረ የክለቡ አመራሮችም ይህንን ግዢ ለመፈጸም የሚያስችላቸውን ገንዘብ በጅተውላቸዋል ተብሏል። አሁን ደግሞ ቀደም ሲል ከክለቡ ጋር ስማቸው ሲያያዙ የነበሩ ተጫዋቾች እንደ አዲስ ፋይል እየከፈቱ ነው የሚገኙት ካርሎስ ባሌባ የብራይተኑ ወሳኝ ተጫዋች ነው። ይህ ተጫዋች ይህን ተጫዋች ለማስፈረም እንግዲህ ብራይተን ወደ መቶ ሚሊዮን ፓውንድ ለጥፎበት ነበር በክረምቱ የተጫዋቾች የዝውውሩ መስኮት እንደምናስታውሰው። ነገር ግን ማንቸስተር ዩናይትድ ይህንን ተጫዋች ለማስፈረም የቀረበለት ገንዘብ እንግዲህ ብዙም እንዳላስማማው ሲገለጽ ነበር እና ተጫዋቹንም ችል ብሎት ነበረ። ክረምት ላይ የተወሰኑ ጥረቶችን ቢያደርግም ነገር ግን ይሄ የፊርማ ሳይሳካ መቅረቱ የሚታወስ ነው። አሁን ላይ እንግዲህ በጥር የተጫዋቾች የዝውውር መስኮት ወይም ደግሞ ካልሆነ በክረምት የተጫዋቾች የዝውውር መስኮት ይህንን ተጫዋች የማምጣት ፍላጎት አላቸው እየተባለ ነው የሚገኘው። ሄሌት አንደርሰንንም ትላንትና መረጃ አንስተንላችሁ ነበረ። ከዚህ ተጫዋች ጋርም ስማቸው ሲያያዝ ነበር ዩናይትዶች አሁን ደግሞ ዛሬ ላይ ደግሞ ያየናቸው መረጃዎች እንደሚያመለክቱት ከሆነ የካርሎስ ባሌባን ጉዳይ ዳግም የማንችስተር ዩናይትድ አመራሮች እየተመለከቱት እንዳለ እየተነገረ ነው የሚገኘው። ከዛ ባለፈ ከዚህ ቀደም መረጃውን ወደ እናንተ ያደረስ ነው የቪክቶር የሴሜኞንም ጉዳይ እንደዚሁ በቅርብ ርቀት እየተከታተሉት እንዳለ መረጃዎች ይጠቁማሉ ማለት ነው። አርሰናልን የተመለከቱ የተወሰኑ መረጃዎችን ወደ እናንተ እናድርስ። እንግዲህ የ2025 የፊፋ የፑሽካሽ አዋርድ ወይም ደግሞ ምርጥ ግብ እንደዚሁ አስር እጩዎች ይፋ ተደርጓል። ከእነዚህ መካከል የአርሰናሉ የአማካኝ ስፍራ ተጫዋቹ ዴክላር ራይዝ በአውሮፓ ቻምፒየንስ ሊግ የውድድር መድረክ በሜዳቸው ኤምሬትስ የስፔኑን ክለብና የመድረኩን ንጉስ ሪያል ማድሪድን ሶስት ለባዶ በሆነ ውጤት ባሸነፉበት እንቅስቃሴ ያስቆጠራት የቅጣት ምት ከነዚህ እጩ አስር ግቦች መካከል አንደኛዋ ሆና ተመርጣለች ማለት ነው። ላሚን ያማልም በተመሳሳይ እንደዚሁ በላሊጋው ኤስፓኞል ላይ ያስቆጠረው ጎልም እንደዚሁ በተመሳሳይ በእጩ ውስጥ ከገቡ ጎሎች መካከል አንደኛው ነው እና የራይስ ጎል በወቅቱም በጣም ሲወደስ ነበረ። ከረጅም ርቀት ነው ያስቆጠራት። በዛ ላይ ደግሞ ሪያል ማድሪድ ላይ መሆኑ መድረኩም የአውሮፓ ቻምፒየንስ ሊግ የውድድር መድረክ መሆኑ ደግሞ የጎሉን ኳሊቲ የበለጠ ከፍ አድርጎት ነበር እና ምን ትላላችሁ? ከተቆጠሩት ጎሎች መካከል እንግዲህ የትኛው ጎል አሸናፊ የሚሆን ይመስላችኋል? እስኪ ሀሳብ ልትሰጡበት ትችላላችሁ። ሌላው ከአርሰናል ጋር ተያይዞ እንደዚሁ ከዝውውሩ ጋር አንዳንድ በሩመር ደረጃ የሚነሱ መረጃዎችን እየተመለከት እንገኛለን። ሀሪኬን ትላንት በነበረን መረጃ ለማስፈረም እንደሚፈልግ የሮበርት ሌቫንዶውስኪ ተተኪ ለማድረግ ፍላጎት እንዳለው ሲገለጽ ነበረ። አሁን ደግሞ በወጡ መረጃዎች ደግሞ አርሰናልም ይህንን እንግዲህ የዚህ አካዳሚ ፍሬ እንደነበረ ይታወቃል። በአካዳሚ ውስጥ አልፏል ሃሪ ኬን ከዚህ ቀደም ማለት ነው። ነገር ግን ደግሞ ለተቀናቃኙ ለከተማ ተቀናቃኙ ለዛው ለሰሜን ለንደኑ ክለብ ቶተናሙ ተስፐርስ ነው ረጅም ጊዜ ሲያገለግል እንደነበረ የሚታወቀውና አሁን ደግሞ በቦንደስሊጋው ክለብ ባየር ሙኒክ ትልቅ ታሪክ እየሰራ ይገኛል። ከአምና ጀምሮ ማለት ነው። ዘንድሮም የከፍተኛ ጎል አስቆጣሪነቱን ትራክ እየመራ የሚገኝ ተጫዋች ነው። አርሰናሎች የዚህን ተጫዋች ሁኔታም በቅርብ ርቀት እየተከታተሉ እንደሚገኙ ተገልጿል። ምክንያቱም አሁን ላይ እንግዲህ የፊት መስመር ላይ ከተመለከትናቸው ተጫዋቾች እንደነ ካይ ሃቨርትዝ ጉዳት ላይ ነው የሚገኙት። ግን ያናህል አርሰናል አሁን የተያያዘውን ፕሮጀክት የሚያስቀጥሉ ሁነኛ የፊት መስመር አጥቂዎች ናቸው ለማለት አይቻልም። አርሰናል ግባይ መሬ ተጫዋች ማግኘት ይፈልጋል። የፊት ዲፓርትመንቱ ላይ የሚቀርቡለትን ኳሶች መረብ ላይ ማሳረፍ የሚችል ክለቡ የሚተማመንበትን የፊት መስመር አጥቂ ይፈልጋል ተብሏል። ለዘለቄታው ማለት ነው እና በእርግጥ ሰላሳዎችን ተሻግሯል ሃሪኬን ነገር ግን ደግሞ ያለው ልምድ በአውሮፓ አሁን ያለውን ብቃት በአርሰናል ደረጃ ሊያጫውተው የሚችል አቅም እንዳለው መገንዘብ ይቻላል። ስለዚህ ይህንን ተጫዋችም እንደዚሁ እየተከታተሉት እንዳለ አንዳ ቤርታና እንደዚሁ አሰልጣኝ ሚካኤል አርቴታ ተብሏል ማለት ነው። ከዚህ ጋር ተያይዞ እነዚህ መረጃዎች ገብርኤል ኢየሱስም ያው ክለቡን የሚለቅበት ሁኔታ ውስጥ እንደሚገኝ ነው እየተነገረ የሚገኘው። በእርግጥ እሱም ጉዳት ላይ ነው የሚገኘው። ቀጣይ ግን ወደ ኤቨርተን አሊያም ደግሞ ወደ ሳውዲ ፕሮሊግ ክለቦች ሊያመራ የሚችልበት እድል እንዳለ ወይም ወደ ጣሊያን ሴሪያ ክለቦች የሚያመራበት እድል እንዳለም እየተገለጸ ነው የሚገኘው እና የእነዚህን ተተኪ የፊት መስመር አጥቂዎች እንደነ ሀሪኬንን የመሳሰሉ ተጫዋቾችን የማስፈረም ፍላጎት እንዳላቸው ተነግሯል። ሌላ ባለፈ ደግሞ የመሀል ሜዳውንም የአማካኝ ስፍራ ማጠናከር ይፈልግ ያደርጋሉ ተብሏል። ይህንንም ደግሞ ቪቲኒያ የፒኤስጂው ተጫዋችም እንደዚሁ በቅርብ ርቀት የዚህን ተጫዋች እንቅስቃሴም እየተከታተሉት እንዳለ ለአርሰናል ቅርበት ያላቸው የመረጃ ምንጮች እንደዚሁ በመዘገብ ላይ ነው የሚገኙት። ቪቲኒያ 25 ዓመቱ ላይ ይገኛል። ይህ ፖርቹጋላዊ ኢንተርናሽናል በፒኤስጂ ቤት ያለፉትን ዓመታቶች በስኬት ጎዳና ላይ ክለቡ እንዲጓዝ ካስቻሉ ሁነኛ ተጫዋቾች መካከል አንደኛው መሆኑ ይታወቃል። ና ይህንንም ጉዳይ እየተመለከትን እንገኛለን ማለት ነው። ክቡራትና ክቡራን ተመልካቾቻችን የዛሬ እለት አርብ የመረጃ ሰዓታችንን ከማጠናቀቃችን በ በፊት አንድ ጥሩ ፕሮዳክሽን ወደ እናንተ እናደርሳለን። ባልደረባችን አቤም ከበደ ያዘጋጀው ነው። በተለይ ደግሞ የአምናው የፕሪሚየር ሊጉ ሻምፒዮናው ክለብ ሊቨርፑል በዘንድሮ አጀማመሩ ጥሩ ቢሆንም ያለፉትን ጊዜያቶች ግን በተለያዩ ጨዋታዎች በተከታታይ በተለይ ሽንፈትን ሲያስተናግድ ነበረ። በተለይ በክረምቱ የተጫዋቾች የዝውውር መስኮት ላይ ደግሞ ከፍተኛ ገንዘብ ኢንቨስት በማድረግ ጥራት ያላቸውን ተጫዋቾች ወደ ስብስቡ አምጥቷል። ያም ቢሆን ግን አሰልጣኝ አርኔ ስሎት ክለቡን በማዋሃድ እና የመጡትን ትልልቅ ኮከቦችን በማቀናጀት ውጤት ማስመዝገብ አልቻሉም። የእሳቸውን ወንበር አሁን ጥያቄ እያስነሳ ነው የሚገኘው እና አጠቃላይ የሊቨርፑል የዘንድሮ ዓመት ጉዞ ከየት ወደየት ለመሸነፉስ፣ ወይም ደግሞ ተከታታይ ሽንፈት እንዲደርስበትስ ምን አይነት ነገሮች ናቸው እንደ ምክንያት የሚነሱትን የሚለውን በሰፊው ዳሷል። በጣም ጥሩ ፕሮግራም ነው ያዘጋጀው። ይህንን ፕሮዳክሽን እንድትከታተሉ እንጋብዛቸዋለን። የዛሬ ዕለት አርብ ህዳር 5 2018 ዓ ም የተዘጋጁ እንግዲህ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ይህንን ይመስሉ ነበር። መረጃዎችን ወደ እናንተ አሰናድቶ በማድረስ ከዚያ የእንዱላ ቆይታ አድርግ ያለው ኦብሳ ሱራ የካሜራ ባለሙያችን ነበረ። ተወዳጅ ናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ። ሊቨርፑሎች እሁድ በኢታድ በማንቸስተር ሲቲ የደረሰባቸውን የ3 ለ0 ሽፈት ተከትሎ ባለፉት ስድስት የፕሪምየር ሊግ ጨዋታዎች አምስተኛ ሽፈታቸውን አስተናግደዋል። በዚህም የፕሪምየር ሊግ ክብራቸውን የማስጠበቅ ተስፋቸውም በጊዜ ችግር ውስጥ ወድቋል። በጣም ብዙ ሽፈቶች እንዳሉ ይሰማኛል ሲሉ አርነ ስሎት በድረ ጨዋታው መግለጫ ላይ የተናገሩ ሲሆን የመጀመሪያው ትኩረታችን ውጤት ማምጣት ላይ መሆን አለበት እናም በዚህ ሰዓት በዋንጫ ፉክክሩ ላይ ትኩረት ማድረግ የለብንም ብለዋል። ይህ ሁሉ የሆነው ቀድሞውንም የፕሪምየር ሊግ አሸናፊ የሆነውን ስብስባቸውን ከ400 ሚሊዮን ፓውንድ በላይ በመውጣት አሌክሳንደር ኢሳቅ፣ ፍሎሪያን ቬርትስ፣ ሁጎ ኤኪቲኬ እና ሌሎች ተጫዋቾችን በክረምቱ ወደ አንፊልድ ካመጡ በኋላ ነው። ሊቨርፑል በሊጉ ከ11 ጨዋታዎች በኋላ የሰበሰበው 18 ነጥብ ከ2016 ሌስተር ሲቲ ወዲህ የሊግ ሻምፒዮንነቱን በሚያስጠብቅ ክለብ የተመዘገበው ዝቅተኛ ነጥብ ነው። እስካሁን ሁለት መልክ ያለው የውድድር ዘመን እያሳለፉ ሲሆን፣ በመጀመሪያ ፍጹም የሆነ አጀማመርን አሳይተው ነበር። በሁሉም ውድድሮች ሰባት ተከታታይ ድሎችን ያስመዘገቡ ሲሆን በዚህም ኒውካስል ዩናይትድን፣ አርሰናልን እና አትሌቲኮ ማድሪድን ማሸነፍ ችለዋል። ሆኖም የማስጠንቀቂያ ምልክቶች ነበሩ። ኤቨርተንን ሁለት ለአንድ ካሸነፉበት ጨዋታ ውጪ በእያንዳንዱ ጨዋታ የማሸነፊያ ግቡ በ83ኛው ደቂቃ ወይም ከዚያ በኋላ ነበር የተገኘው። ነገር ግን ነገሮች ተቀይረው በሁሉም ውድድሮች ካደረጓቸው ሰባት ጨዋታዎች ስድስቱን ተሸነፉ። የስሎት ቡድን አስቶን ቪላና ሪያል ማድሪድን በማሸነፍ ወደ አሸናፊነት የተመለሰ ቢመስልም ነገር ግን እሁድለት በሲቲ መሸነፋቸው ጥሩ ስራቸውን ቀልብሶባቸዋል። በዚህም ያርነው ስሎቱ ሊቨርፑል ከፕሪምየር ሊጉ መሪ አርሰናል በስምንት ነጥብ እንዲርቅ አድርጎታል። የሊቨርፑሉ ልዩነት ፈጣሪ ሞሳላ በባለፈው ዓመት የፕሪምየር ሊጉ ምርጥ ተጫዋች በመሆን ሊቨርፑል የፕሪምየር ሊጉን ዋንጫ እንዲያነሳ ትልቁን ሚና ተጫውቶ ነበር። ነገር ግን በዚህ የውድድር ዘመን በተለመደው አቋሙ ላይ አይገኝም። ይህም የሊቨርፑልን የውድድር ዘ ለምን አስቸጋሪ አድርጎታል። በማጥቃቱ የሉዊስ ዲያዝን ተተኪያ አለማስፈረማቸው ማጥቃታቸውን አዳክሞታል። ሁጎ ኤኬቲኬና ቪርትስ በዛ ቦታ ላይ መጫወት ቢችሉም ተፈጥሯዊ ቦታቸው አይደለም። ኮዲ ጋክቦ በግራ መስመር ቀዳሚ ተመራሽ ሲሆን፣ የእሱ ተፎካካሪዎች ፌዴሪኮ ኬይዛ እና ወጣቱ ሪዮ ንግሙሃ ብቻ መሆናቸው ሊቨርፑል በዛ ቦታ ላይ ያለው አማራጭ ጥራቱ እንዲቀንስ አድርጎታል። ለሊቨርፑል ደካማ አቋም የተለያዩ ምክንያቶች ቢጠቀሱም የኢሳክ በተጠበቀው ልክ አለመገኘት፣ የፍሎሪያን ቤርትስ የፕሪምየር ሊጉን ለመላመድ ጊዜ መፍጀቱና የኮናቴ አቋም ወጥነት ማጣቱ ዋነኞቹ ናቸው። ከባየር ሊቨርኩሰን በ116 ሚሊዮን ፓውንድ ያስፈረሙት ፍሎሪያን ቬርትስ እንደ ትልቅ ፈራም ይቆጠር ነበር። ምንም እንኳን በተመሳሳይ ቦታ ላይ ባይጫወቱም አርን ስሎት ትሬንት አሌክሳንደር አርኖልድ ወደ ሪያል ማድሪድ ከተዘዋወረ በኋላ በቡድን ውስጥ ያለውን የፈጠራ ክፍተት ለመሙላት ቤርትስን እንደ ዋና መፍትሄ ተመልክተውት ነበር። ፍሎሪያን ከቡድን ጓደኞቹ ጋር ለመላመድ ጊዜ ያስፈልገዋል፣ የቡድን ጓደኞቹም ከሱ ጋር ለመላመድ ጊዜ ያስፈልጓቸዋል ሲሉ ስሎት በሳምንቱ መጨረሻ የተናገሩ ሲሆን ጀርመናዊ ኢንተርናሽናል ለሊቨርኩሰን በሁለት የውድድር ዘመናት 34 ግቦችና 35 አሲስቶችን ሲያስመዘግብ ቆይቷል። ይሁን እንጂ በሊቨርፑል ከቢርስ ምርጡን ለማግኘት አስቸጋሪ ሆኖ ተገኝቷል። የ22 ዓመቱ አማካይ ከፕሪምየር ሊጉ ፍጥነትና የአካል ብቃት ጋር ለመላመድ ከባድ ሆኖ አግኝቶታል። እስካሁን በሊጉ ግብ የሚሆን አሲስት ማስመዝገብ አልቻለም። የተሻለ ብቃቱን በሻምፒዮንስ ሊጉ ማሳየቱ ለዚህ ጥሩ ማሳያ ነው። ባለፈው የውድድር ዘመን የኮናቴና የቨርጅል ቫንዳይክ ጥምረት የሊቨርፑል የዋንጫ ስኬት ቁልፍ ነበር። በዚህ የውድድር ዘመን ግን ኮናቴ በተለመደው ብቃቱ ላይ አይገኝም። በማንቸስተር ሲቲ ጨዋታ ላይ የሰራቸው ስህተቶች ትልቅ የጎል እድሎችንና የፍጹም ቅጣት ምት አስገኝቷል። አርሰናልና ሪያል ማድሪድን በገጠሙበት ጨዋታዎች ላይ ጠንካራ እንቅስቃሴ ቢያሳይም አቋሙ ወጥነት ጎድሎታል። ክሪስታል ፓላስን ጋላ ተሳሪያንና ብሬንትፎርድን በገጠሙባቸው ጨዋታዎች ላይ ባሳየው ደካማ እንቅስቃሴ ምክንያት በራስ መተማመኑ ላይ ጥያቄዎች ተነስተዋል። ሊቨርፑል በመሀል ተከላካይ ቦታ ላይ ባላቸው የስብስብ ጥልቀት ምክንያት ኮናቴን ወደ ተጠባባቂነት ለጊዜውም ቢሆን ለማውረድ አልተቻለም። ማርክ ጌሂን ለማስፈረም ያደረጉት ጥረት ሀገራት ባለመሳካቱና ጆቫኒ ሊዮኒን በጉዳት ካጡ በኋላ ጆ ኮሜዝ ብቸኛ ያላቸው አማራጭ ነው። የአሌክሳንደር ኢሳክ የ125 ሚሊዮን ፓውንድ ዝውውር ኒውካስልን ለዝውውሩ ካስገደደ በኋላ ይመጣ ነው። ነገር ግን የቅድመ ውድድር ዘመን ዝግጅት ላይ አለመሳተፉ በፍጥነት በአካል ብቁ እንዳይሆንና ለመላመድ ጊዜ እንዲወስድበት አድርጎታል። በዚህም 429 ደቂቃዎችን ብቻ ተጫውቶ አንድ ግብ ብቻ ሲያስቆጥር፣ እሱም በካራቦ ካፕ ሳውዛምፕተን ላይ ነው። ጥቂት ጨዋታዎች ከተጫወተ በኋላ የብሽሽት ጉዳት አጋጥሞታል። በዚህም በአምስት ጨዋታዎች ላይ አልተሰለፈም። ከኢንተርናሽናል እረፍት በኋላ በሚመለስበት ወቅት የሊቨርፑል ማጥቃት እንዲያንስ ለመሰራራ ከተፈለገ ኢሳክን በውጤታማነት ማዋሃድ ወሳኝ ይሆናል። የሊቨርፑል የውድድር ዘመን በታላቅ ተስፋ ቢጀመርም አሁን ግን በትልቅ ችግር ውስጥ ነው። አርነ ስሎት ብዙ የሚያስተካክለው ነገር አለው፣ ከደካማ መከላከላቸው እስከ ወደ ብቃታቸው በፍጥነት መመለስ ካለባቸው ቁልፍ ተጫዋቾች ድረስ። ከዓለም አቀፍ ጨዋታዎች እረፍት በኋላ የሚደረጉት ጨዋታዎች በጣም ወሳኝ ይሆናሉ። ሊቨርፑል የሚያሳየው ምላሽ አሁንም የውድድር ዘመኑን ማዳን ይችላሉ የሚለውን የሚያሳይ ይሆናል።